አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ዛሬ ብዙዎቻችሁ የምትወዷቸውን፣ ብዙዎቻችሁ በጉጉት የምትጠበቋቸውን በሀገራችን ኢትዮጵያ ለሥራ እጅግ በጣም ተወዳጅና ተመራጭ ከሆኑ የሥራ መኪናዎች መካከል ኦባማ ቅጥቅጥ እጅግ በጣም ተመራጭ ነው። ታዲያ ይህ ተሽከርካሪ በዛሬው ዕለት ከግንቦት ወርና ከሚያዚያ ወር ጋር ያለው የዋጋ ልዩነት ምን ያክል ነው? ይህንን ተሽከርካሪ በ29 ወንበር እንዲሁም በ32 ወንበር ለማሰራት ምን ያክል ብር ይፈጃል? በተጨማሪም ደግሞ የተሰሩትን ኦባማ የህዝብ መኪኖችን ብንገዛ ይሻላል ወይንስ ራሳችን ብናሰራ የሚሉትን ሙሉ ዝርዝር መረጃውን ወደ እናንተ ልናደርሳችሁ ወራችንን ጠብቀን ተገኝተናል። ሁላችሁም ቪዲዮውን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ ከአስር ቀን በፊት አካባቢ ኦባማ የጭነት መኪና ከቤቱ ምን ያክል እየተሸጠ ነው የሚለውን መረጃ ወደ እናንተ አድርሰናል። በዚያም መረጃ ላይ በተለይ በርካቶች የቻናል ቤተሰቦች ኦባማ የጭነት መኪና እጅግ በጣም ዋጋው ከፍ ያለ ነው እያላችሁ በኮመንት ባስቀምጣችሁልኝ መሰረት እኔም እንግዲህ የ600 ሺህ ብር አካባቢ ቅናሽ ያለውን በሀገራችን ኢትዮጵያ የአይሱዙ ተሽከርካሪን በማስገባት የሚታወቀው ካኪ ሞተርስ አንጋፋው ድርጅት ከሱ በርከት ያሉ ተሽከርካሪዎችን ወደ እናንተ አቅርቤም ነበረ። ታዲያ በዛሬው ዕለትም ኦባማ የህዝብ መኪናን ማሰራት ለምትፈልጉ የዛሬ ወር አካባቢ ከሰጥኋችሁ የዋጋ መረጃ አንጻር የአምሳ ሺ ብር ጭማሪ በካሮሰሪያው ላይ ተመልክቻለሁ። ነገር ግን የመኪናው ዋጋ እጅግ በጣም ዝቅተኛ በሆነ ከካኪ ሞተርስ ገዝታችሁ ወደ ካራ ሶሪያ ማሰሪያ ቦታ መውሰድ የምትችሉበት አጋጣሚ ነው። እንግዲህ በ29 ወንበር፣ በ31 ወንበር እንዲሁም በ24 ወንበር በፈለጋችሁት አማራጭ ኦባማ የጭነት መኪናውን 00 ገዝታችሁ የተለያዩ የካራ ሶሪያ ማሰሪያ ቦታዎች በመዲናችን አዲስ አበባ ላይ በብዛት እየተፈጠሩ ነው። ታዲያ እዚያ ካስገባችሁ በኋላ ጋቢናውን ለብቻ የሚመደብበት ዋጋ አለ። አንድ ቦታ ላይ ከ700 እስከ 800 ሺህ አካባቢ ይያዛል የሚል መረጃም ደርሶኛል። እንግዲህ በተደጋጋሚ ስታንሱልኝ ስለነበረ ማለት ነው። ነገር ግን እንደገባችሁት ቦታ አያያዝና እንደ ሁኔታው እንግዲህ ራስ በራሳቸው ተነጋግራችሁ የምትወስኑበት ሁኔታ ነው የሚፈጠረው። ታዲያ ይህንን ኦባማ 00 የጭነት መኪና ገዝታችሁ ወደ ካራ ሱሪያ ስታስገቡ ኦባማ 00 አሁናዊ የግንቦት ወር ሽያጭ መረጃውም ከአምስት ሚሊየን አምስት መቶ ሽብር እንደሆነ መረጃውን ከአስር ቀን በፊት ወደ እናንተ አድርሻለሁ አሁን ላይ የጨመረም የቀነሰም ነገር የለውም። ታዲያ ካራ ሶሪያ ቦታ ላይ ከወሰዳችሁ በኋላ አሁናዊ የግንቦት ወር የካራ ሶሪያ ማሰሪያ ቦታ ማለትም ከዚህ በፊት እስከ 600 ሽብር አካባቢ ይጨርስ እንደነበረ መረጃውን ባደርሳችሁም አሁናዊ ዋጋው የ50 ሽብር አካባቢ ጭማሪ ተመልክቼ በ650ሺ ብር ያንን ካራ ሶሪያ ስታሰሩ አጠቃላይ የሚፈጅባችው ዋጋም በ6 ሚሊዮን 150ሺ አካባቢ ይሆናል ማለት ነው። ስለዚህ እንደ ነገርኳችሁ ይህንን ኦባማ 00 መግዛት ለምትፈልጉ የካኪ ሞተርስን የስልክ ቁጥር የኮሜንት የመጀመሪያው ላይ ፒን አደርግላችኋለሁኝ ከዚያ እያነጋገራችሁ መግዛት የምትችሉና ማሰራት የምትችሉ ይሆናል እላለሁኝ። ሌላው እንግዲህ ብዙዎቻችሁ የተሰራ ትላላችሁ ነገር ግን የተሰሩ ኦባማ የህዝብ መኪናዎች ለሽያጭ የሚቀርቡ አሉ። እነሱን ባትገዟቸው እመክራለሁ ብዙ ጊዜም የማነሳው ጉዳይ ስለሆነ ምክንያቱም ለሽያጭ የሚቀርብ ነገር ብዙ ጊዜ ላይ ላይ የሚሰራ ስለሚሆን እራሳችሁ ገዝታችሁ ብታሰሩና እጅግ ጥሩ የምትሉበት ቦታ ብትወስዱ ብዬ በራሴ አንደበት ገልጻለሁ። ነገር ግን የሚሰራውን እንገዛለን ካላችሁ ደግሞ አሁን ከነገርኳችሁ ዋጋ እስከ 6 ሚሊዮን 500 ሺህ ብርም ድረስ የሚጠሩ አንዳንድ ቦታዎች አሉ። ዞሮ ዞሮ የምታተርፉት ሁለት አይነት አማራጭ ነው። ያ ማለት እስከ 500 ሺህ ብር ታድናላችሁ። ሁለተኛ ተሽከርካሪዎቻችሁም እጅግ በጣም ምርጥ ይሆንና በጥሩ አሰራር አይናችሁ እያየ የምትሰሩበት አማራጭ ነው ማለት ነው። ታዲያ ይህንን ከግንዛቤ ውስጥ በማስገባት የትኛው ይሻለናል፣ የትኛው እኛን ያዋጣናል የሚለውን ለእናንተ ጥያቄ ማስቀመጥ እፈልጋለሁ። በሌላ በኩል ደግሞ ስለ ፉቶን ተሽከርካሪ አለ። ፉቶን ተሽከርካሪ በአሁን ሰዓት ላይ በመዲናችን አዲስ አበባ ላይ እጅግ በርካሽ ዋጋ የሚቀርብ ተሽከርካሪ ነው። ማለትም ፉቶን በህዝብ መኪና፣ እኔ ግን ኦባማ አይሱዙ ነው ብዙ ጊዜ የምመርጠውም፣ ብዙ ጊዜ ወደ እናንተ ሪከማንድ የማደርገው ነገር ግን ፉቶን መሸጫ ቦታ ላይ 50% በባንክ አማራጭም ለሽያጭ መቅረባቸውን ተመልክተናል። መረጃ ስለሆነ አይናቅም አይደቅነቅም። በዚሁ አጋጣሚ ወደ እናንተ 50% በባንክ አማራጭ ያለውን የፎቶን ተሽከርካሪ መኖራቸውን ተመልክተናል ማለት ነው። እንግዲህ ዛሬ የብዙዎቻችሁ ጥያቄ የሆነውንና ብዙዎቻችሁ የምትፈልጓቸውን ኦባማ የህዝብ መኪና አሁናዊ ሽያጭ መረጃው ምን ያክል ብር ይጨርሳል የሚለውን ሙሉ የዋጋ ዝርዝር እንዲሁም የትኛው አዋጭ ነው ለኛ የሚለውን ወደ እናንተ እንግዲህ አብራርተን አድርሰናል። እናንተስ በዚህ ተሽከርካሪ ላይ የሚሰማችሁን ሐሳብ አስተያየት በኮመንት አስቀምጡልን። በቀጣይ እንዲሰራላችሁ የምትፈልጉት ካለ ደግሞ በኮመንት አስነብቡን። እኛም አንብበን ወደ እናንተ የምናመጣላችሁ ይሆናል። ዛሬ እንግዲህ ብዙዎቻችሁ የምትወዷቸውን ብዙዎቻችሁ በጉጉት የምትጠብቋቸውን የግንቦት ወር አሁናዊ ኦባማ የህዝብ መኪና ምን ያክል ይፈጅብናል የሚሉትን ሙሉ የዋጋ ዝርዝሩን ወደ እናንተ አድርሻለሁ። እንግዲህ እንደነገርኳችሁ መግዛት ለምትፈልጉ የኮሜንት የመጀመሪያው ላይ ስልክ ቁጥሩን አስቀምጥላቸዋለሁኝ። በዛ ስልክ ቁጥር አማካኝነት ደውላችሁ መግዛት የምትችሉ ይሆናል። ኤፍኤስአር የጭነት መኪናን አረሳሁም እሰራላችኋለሁኝ። ከሰሞኑ በዚህ ሳምንት ይገባል የሚል መረጃ ደርሶኛል። እንደገባ ሙሉ የዋጋ ዝርዝሩን የማደርሳችሁ ይሆናል። በተመሳሳይ መልኩም ኤፍኤስአር የሕዝብ መኪና ምን ያክል ብር ነው የሚለውንም እንግዲህ በሌላ ቪዲዮ የማደርሳችሁ ይሆናል። እያልኩኝ ለዛሬ እንግዲህ ያቀረብኩላችሁ የብዙዎቻችሁ ጥያቄ ሆነውን ኦባማ ቅጥቅጥ የህዝብ መኪና አሁናዊ የግንቦት ወር ሽያጭ መረጃው ካለፉት ከሚያዚያ ወር ጋር ሲነጻጸር ጨምሯል ወይስ ቀንሳል የሚሉትን ሙሉ የዋጋ መረጃ ነው። እንግዲህ ቪዲዮ ላይክ ላይክ ሸርሸር እንዲሁም ሐሳብ፣ አስተያየታችሁን በኮመንት አስቀምጡልን። እንዲሰራ ያልጠቀስኩት መኪና ካለ በኮመንት ጻፉልን እኛ የምናይና የምንመልስ ይሆናል እላለሁ። ለዛሬ ያቀረብኩላችሁ መረጃይን ይመስላል። ቪዲዮን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ፣ ወሰላሙ አሌይኩም ወራህመቱላህ